አድማጭ ተመልካቾች በሁለተኛው የዜና ወጃችን ተመልሰናል። በርከት ያሉ የጦር ግንባር ሰበር ዜናዎችን ይዘናል። በቅድሚያም አርዕስተ ዜናዎቹን በቡሬ የዘመነ ካሴ ሻለቃ የመከላከያ ሰራዊቱን አዛዥ የደመሰሰበት ውጊያ ተደረገ። የአገዛዙ ሹመኛም ፋኖን በጎጃም ተቀላቅሏል። አሸፉ ላይ በርካታ የአገዛዙ ሰራዊት ወደ ሬሳ የተቀየረበት ከበድ ያለ ውጊያ ተደርጓል። በጥቅሉ ከጎጃም የተሰሙ መረጃዎችን ወደ እናንተ ይቀርባሉ። በወሎ ቀጠና የአገዛዙ የኮንክሪት ምሽግ ተሰብሯል። የፋኖ ኃይሎች የብልጽግናን ጦር ውርጅብኝ አውርደውበታል። በታል ዝርዝሩን ትሰሙታላችሁ። በሸዋም እንዲሁ የፋኖ ኃይሎች የተጠና ደፈጣ ጥቃት ፈጽመዋል። በሶስት መስመር ሲጓዝ የነበረም የብልጽግናን እግረኛ ሰራዊት መብረቀ ጥቃት ደርሶበታል። በዝርዝር እንቃኘዋለን። ኢትዮጵያውያን የያዘች ጀልባ ስለመጥፋቷም ተሰምቷል። ሰምጣለች የሚሉም አሉ። በመረጃችን ይዳሰሳል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮመንት ድል ለህዝብ ልጆች፣ ድል ለጀግኖቹ እያላችሁ ሀሳብ አስተያየት እንድትሰጡ እየጠየቅን በቀጥ ቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረንን ቆይ። በቅድሚያም ኢትዮጵያውያንን የጫነች ጀልባ ተሰወረች። ከሶስት ቀናት በፊት በርካታ ቁጥር ያላቸውን ኢትዮጵያውያን ጭና ከጅቡቲ ወደ የመን ስትጓዝ የነበረች ጀልባ ተሰውራለች። ኢትዮጵያውያን ስደተኞችን ጭና ስትጓዝ የነበረችው ጀልባ የት እንደ ገባጭ ሳይታወቅ ቀናቶች ተቆጥረዋል። ደላሎች ለቤተሰብ ጀልባዋ ሰምጣለች ብለው መርዶም እየነገሯቸው ሲሆን በተለያየ መንገድ መረጃዎችን ለማጣራት ብሞክርም ስለ ጀልባዋ መስጠም የሚገልጽ ምንም አይነት በቂ ደረጃ ግን ማግኘት አልተቻለም። ኢትዮጵያን የያዘችው ጀልባዋ የየመን የባህረ ጠረፍ እስክትደርስ ሲጠባበቅ የነበሩት የመኖች ለደላሎቹ እንደገለጹት ከሆነ የተወሰኑ መንገድ እንደተጓዙም መረጃ የሚለዋወጡበት ስልክ እንደቆመና ምን እንደተፈጠረ ራሱ ማወቅ እንዳልቻሉ ማሳውቀዋል። በጀልባዋ ከተጫኑት ቤተሰቦች መካከል የተወሰኑት ደላሎቹን አጥብቀው በሚጠይቁበት ሰዓት የመኖቹ የሚሉት መሀል ላይ እንደደረሱም ጀልባዋን ሾፍሮ ከነበሩ ሰዎች ጋር የነበራቸው ስልክ ግንኙነት እንደተቋረጠባቸውና ድምጻቸውን ማግኘት እንዳልተቻለም ገልጸውልናል በማለት ለተሳፋሪ ቤተሰቦች አሳውቀዋል። አይኦኤም እስከዚህ ሰዓት በዚህ ዙሪያ ያወጣው መረጃም ፈጽሞ የለም። በዚህም ምክንያት የኢትዮጵያውያን ተሳፋሪዎችን የጫነችው ጀልባም ተስመጥ አትስመጥ የተረጋገጠ መረጃ ማግኘት አልተቻለም። ነገር ግን አሁንም ጀልባዋ እንደተሰወረች ነው። አሁን በቀጥታ ከግንባሩ የተሰሙ ሰበር ዜናዎች ያለፋ አለው። በቅድሚያም ወሉ ላይ የተሰማ ሰበር ዜና በምዕራብ ወሎ ቀጠና ጎረንጂና አጋምሳ ላይ የነበሩ የኮንክሪት ምሽጎች ተሰበሩ። የአማራ ፋኖ ወሎ ንጉስ ሚካኤል ኮር መብረቁ ክፍለ ጦር ጎረንጂ ላይ የብልጽግና ሰራዊት መሽጎበት የነበረውን ልዩ ቦታው አጋምሳና ጎለሌ ተብሎም ከሚጠራው ቦታ ያለን ኮንክሪት ምሽግ ድርምሶ በመግባት የብልጽግናን ሰራዊት በመረምረም ታላቅ ድል መጎናጸፉን የመረጃ ምንጮች ገለጹ። በዛሬው እለት ከንጋት ጀምሮ በአርበኛ ንጉስ ሀሊድ የሚመራው መብረቁ ክፍለ ጦር በቅርቡም ተመርቀው የወጡት ልዩ ኮማንዶ ነብሮ ብርጌድ፣ ንስር ሻለቃና አዳነ ሀብታሙ ብርጌድ በጥምረት በመሆን የብልጽግና ሰራዊት ከመሸገባቸው ቦታዎች በማፈን የዙፋን ጠባቂውን ሁለት ከፍተኛ አመራሮች፣ አንድ መቶ አለቃና አንድ ዘመቻ መሪ እንዲሁም 17 እግረኛም በድምሩ 19 ሙት፣ ሶስት አምፑላንስ ቁስለኛ ጭኖም ብልጽግና ሰራዊት ወደ መጣበት መፈርጠጡን የፋኖ ኃይሎች ገልጸዋል። በዚህ ተመሳሳይ ሰዓት በማክፈታ ወይም ሶክሩ ቀጠናም መብረቁ ክፍለ ጦር አሳምኖ ብርጌድ የብልጽግና ነሰራዊት ወግዲህ ከተማ ገብቶ ለማፈን ከፍተኛ ትንቅንቅ ያደረገ ሲሆን በነበረውም ኦፕሬሽን ዘጠኝ የብልጽግና ሰራዊት ሙት ሲሆን አንድ አምቡላንስ ቁስለኛ ሰብስበው ተመልሰው ወደ ተለመደው በከተሞች ዙሪያ በሰሩት ምሽጋቸው ተሸሽገዋል። የአማራ ፋኖ ቦሎ ቤተ አማራ ምክትል ወታደራዊ አዛዥ ሻለቃ ሀብታሙ ደምሴም በበላይነት በሚመራው በዚህ አስደናቂ ተጋድሎም የፋኖን ኃይሎች ክንድ መቋቋም ያቃተው የአብይ አህመድ ዙፋን ጠባቂ ሰራዊት ከተሞችንና ንጹሐን ህዝብን ኢላማ አድርጎ በሚያስወነጭፈው የሞርተር ቀንቡላም የሰው ህይወት እንዲሁም ቤትና ንብረትም እየወደመ ይገኛል። በሌላ በኩል ዘመቻ አንድነት በሸዋ ግንባርም ታላቅ ድል አሰምተዋል። ይህ አማራ ፋኖ ዋ ከሰም ክፍለ ጦር በልበ ደንዳና ነው። በፋኑ 50 አለቃ ፍቃዱ ጥላሁን የሚመራው የነበልባል ብርጌድ በሚንቀሳቀስባቸው በመንጃር ሸንኮራ ወረዳም የብልጽግናን ሰራዊት እያስጨነቁት የሚገኙት በፋኑ 50 አለቃ ሰለሞን አድነው ባረች የምትመራው ሻለቃ 3 ሻምበል ቀፎ እንደተነካበት ንብ የሚናደፈው ወደ ብልጽግና ሰራዊት ቀጠና ሲገቡ የሚታዩት የብልጽግናን ጦር እንደማኛ ጤፍ አብራይተው ታሪክ ሰርተው የሚወጡት ፋኖች ትላንትና አመሻሹን ወደ ብልጽግና ቀጠና ሰርገው በመግባት ደፈጣ ከዘረጉ በኋላ ከባልጭ ከተማ ወደ ዩኔን አዳራሽ ወደ ጎሬው ሊወተፍ በሶስት ሰልፍ ሲግበሰበስ የነበረውን የብልጽግናን ሰራዊት ደፈጣ የዘረጉት የነበልባል አናበስቶች በሚገባ ለጨበጣ ተኩስ በሚሆን መልኩ ሲቀርባቸውም ያቀባበሉትን ክላሻቸውን ወድረው ምላጩን በመሳብ የአብይን ወታደር አይቀጡ ቁጣት እንደቀጡት የፋኖ ኃይሎች ገለጹ። ንበልባሎቹ በሰነዘሩት መቅሰፍታዊ ጥቃት ስድስት የአብይ ዙፋን አስጠባቂ ሰራዊት ወዲያው ሲያሸልቡም፣ በርካቶች ደግሞ ቁስለኛ መሆናቸው ተረጋግጧል። የፋኖ ኃይሎች ግዳጃቸውን በሚገባ ፈጽመው ወደ ቀጠናቸው በሰላም መመለሳቸውንም ገልጸዋል። የአገዛዙ ሰራዊትም ከተማዋን አላምን በማለት በየገደሉ ተበታትኖ ማደሩን ከራሳቸው ከውስጥ መረጃም ደርሶናል ሲሉም የፋኑ ኃይሎች በመግለጫቸው ገልጸዋል። አሁን በቀጥታ ከጎጃም ግንባር ወደ ተሰሙ ሰበር ዜናዎች አልፋሉ። ዘመቻ አንድነት ጎጃም ቡሬ ግንባርም ተጠናክሮ ቀጥለዋል። የአማራ ፋኑ በጎጃም አምስተኛ ክፍለ ጦር ቡሬ ዳሞት ብርጌድ ዘመነ ካሴ ሻለቃ ከሌሊቱ 12 ሰዓት ጀምሮ መብረቃዊ ጥቃት በመክፈት ቡሬ ከተማ የሰፈረውን አርማ በተናዛዥን ጨምሮ የጦር አባላቱን ከአፈር መደባለቁን ያስቻለም ከበድ ያለ ውጊያ ማካሄዱን የፋኖ አመራር ገለጸ። በዚህ ተጋድሎም አንድ አዛዥን ጨምሮም አስራ አምስት ሙት የተመዘገበበት ሲሆን ሀያ የብልጽግና ሰራዊት ቁስለኛም ተመዝግበዋል። አስር የነፍስ ወከፍ ክላሽ ወደ ፋኖ ገቢ መደረጉንም የፋኖ ኃይሎች ገልጸዋል። ይህ በእንዲህ እንዳለ ምርኮ ቀለባቸው በሚል ቅጥያ ስማቸው የሚጠሩት ጊዮን ብርጌድና ዘንግናን ብርጌድ የሰሩት ጀብዶም አስገራሚ ነው ተብሏል። የአማራ ፋኖ በጎጃም አገው ምድር ሶስተኛ ክፍለ ጦር ተርቦቹም ምርኮ ቀለባቸው ጊዮን ብርጌድ እና ዘንግናን ብርጌድ በትላንትና ሁለት አሸፉ ከተባለ ቦታ ላይ ከብልጽግና ኃይል ጋር ከፍተኛ ጦርነት አድርገዋል። በዚህም ከ31 በላይ የብልጽግና ኃይል ሲደመሰስ ሁለት ብሬን 17 ክላሽና ከ2000 በላይ ተተኳሽ በመማረክ የፋኖ ኃይሎች ድልን መቀናጀታቸውን አስታውቀዋል። ጊዮን ብርጌድ ይልክ እንደ ነበልባሎቹ መብረቁ ሻለቃና ናዶው ሻለቃን ወደ ጦርነት ሜዲያው አሰልፎ የገባ ሲሆን አንድ ብሬን ከዘጠኝ በላይ ጥይት ክላሽና በርካታ ተተኳሾችን መማረክም ችሏል። ሌሎች የግዮን ብርጌድ ሻለቆች አይበገሬዎቹ አባግስ ሻለቃና ግትም ሻለቃ እንዲሁም ኃይሌ አድማሱ ሻለቃ በተጠንቀቅ ላይ በመሆን የመሪያቸውን ፊሽካ በመጠባበቅ ላይ ይገኛሉ ሲሉ የፋኖ አመራሩ ገልጸዋል። ሁለቱ ወንድማ ተስማማቾች ብርጌድ ጊዮን ብርጌድ እና ዘንግናን ብርጌድ በአንድ ላይ ጥምረት በመፍጠር የብልጽግናን ሰራዊት እንደ እባብ ሲቀጠቅጡት መዋላቸው ነው የተሰማው። እነዚህ ብርጌዶች ኮረኔል አባተን ከነድሽ ቀውና ከመቶ በላይ ሰራዊቶቹ ጋር ከዚህ ቀደም መደምሰሳቸውን መዘገባችንም የሚታወስ ነው። ይህ በእንዲህ እንዳለ በአገዛዙ የቋሪት ወረዳ የጸጥታ ኃይል ስምሪት ኃላፊና አንድ ሚሊሻ አባል ፋኖን ተቀላቀሉ። የአማራ በጎጃ በጎጃም አምስተኛ ክፍለ ጦር ነበልባሉ ገረመው ወንዳወክ ብርጌድ በአገዛዙ የቋሪት ወረዳ የጸጥታ ኃይል ስምሪት ኃላፊ የነበረና አንድ የሚሊሻ አባልን መቀበላቸውን አስታውቀዋል። የቋሪት ወረዳ የጸጥታ ኃይል ስምሪት ኃላፊው ዳርቻው ደባሱና በሰላም አስከባሪ ስም የቆየው ሚሊሻ ፍቃዱ ታደለም ከነበልባሉ ገረመው ወንዳወክ ብርጌድ የተሰጣቸውን ተልዕኮ አሳክተው መመለሳቸውን ነው የተነገረው። ዳርቻው የአይቻው ሙሉ አለም ኃላፊነት ነበር። አማራነታችንን አንረሳውም ያሉት ወጣቶቹም ማህበረሰቡን ለከፋ እንግልት ከዳረጉት አራት ሚሊሻዎች ውጪ ሁሉም የሚሊሻ አባላት በቅርቡም ወደ ፋኖ እንደሚቀላቀሉ ተናግረዋል። ወጣቶቹ አክለውም ታሪክ ይቅር በማይለው የንጹሐን ህይወትና ንብረት ጭፍጨፋ ላይ እንደ መሳተፍ አረመናዊነት የለም ሲሉ ተናግረዋል። በጃቢዋ ማክሰኝትና በቋሪቷ ገነታቦ ቦ መሆን የዘርፊያ ውንብድናና የአገዛዙን ሽንፈት ተስፋ መቁረጥም ያረጋገጠ ንግግር አድርገዋል። አድማጮች ለሰዓቱ ያስኩላችሁ መረጃዎች እነዚህን ይመስላሉ። በሌላ መረጃ እስካገኛችሁ ቸረስ ሰማን